ሀይ፣ እንዴት ናችሁ? ውድ የስሪዲ ስፖርትስ ቤተሰቦች ዛሬ ይዘን የመጣ ነው እንግዲህ በአውሮፓ ቻምፒየንስ ሊግ በቀጣይ የሚደረጉ እጅግ አጓጊ የሆኑ ጨዋታዎችን ለመመልከት ፈልገናል። እንግዲህ በዛሬው እለት የምናየው እጅግ እጅግ ተጠባቂ የሆነው በለንደን ኤሚሬትስ ስቴዲየም የሚካሄደውን አርሰናልና የባየር ሙኒክ ጨዋታ ይሆናል ማለት ነው። እንግዲህ የወቅቱ ምርጥ የዓለማችን ቢባል ወይንም በአውሮፓ ደረጃ በጣም ክላስ ወይንም በጣም በጥሩ ፎርም ላይ ያሉ ሁለት ቡድኖች የሚያደርጉት ጨዋታ ነው። እንግዲህ አርሰናል ያለበት ደረጃ ብዙ ያው የእንግሊዝም ቡድን ስለሆነ ብዙ የኢትዮጵያ የእግር ኳስ ቤተሰቦች ስለ አርሰናል አሁን ያለበት ወቅታዊ ደረጃ ብዙም መናገር አይጠበቅብንም። እጅግ በጣም የተስተካከለ ቁመና ላይ፣ የተስተካከለ ፎርም ላይ ያለ ምናልባትም ከምንጊዜውም በላይ በየዲፓርትመንቱ እጅግ እጅግ ምርጥ ምርጥ የሆነ ስብስብ የያዘበት ዓመት ነው። እንግዲህ በየጊዜው እንግዲህ የቻምፒየንስ ሊግን የእግር ኳሳዊ አናላይሲስ ዳታዎችን የሚሰራው ሱፐር ኮምፒውተር ኦፕታ እንግዲህ ቻምፒየንስ ሊግን ማን ያነሳል የሚለውን ግምት ሲገምት በአንደኛነት ያስቀመጠው አርሰናልን ነው። እንግዲህ ዲሲር በዚህ ዓመት እንግዲህ አርሰናል የብዙዎችን ግምት እንደሳበቅ ቀጥሏል። እንግዲህ ነጥቦችን የሚያገኝበት መንገድ ጎሎችን የሚያስቆጥር እጅግ አስፈሪ አጥቂ መስመር ያለው አማካይ ላይ እጅግ ሶሊድ ማርቲን ዙብ መንዲ እና የዳክላይን ራይስ ጥምረት እጅግ አስፈሪ እንግዲህ ከኋላ ላይ ደግሞ ዴቪድ ራያ ገብርኤል ማጋሌሽ እና ዊሊያም ሳሊባ ያሉበት ስብስብ ነው። እንግዲህ በሁሉም ዲፓርትመንት እጅግ ጠንካራ የሆነ አርሰናልን በዚህ ዓመት እየተመለከት እንገኛለን። ታዲያ ደግሞ አርሰናልን ለየት በዚህ ዓመት የሚያደርገው ስብስቡ ዋናው ስብስብ ብቻ ሳይሆን በንች ላይ ያሉት በየዲፓርትመንቱ እጅግ ጠንካራ እና ወይንም ሃይ ኳሊቲ የምንላቸው ተጫዋቾችን ሰብስቦ ይዟል፣ በዚህ ዓመት ማለት ነው። እሱ ብቻ ሲሆን ደግሞ ሚካኤል አርቴታ ከጊዜ ወደ ጊዜ ከጊዜ ወደ ጊዜ እየተማረና እያሻሻለ ነጥቦችን እንዴት በብልሃት መውሰድ እንዳለበት እያረጋገጠ የመጣ ኮች ነው። ታዲያ ይህንንም ተከትሎ ሱፐር ኮምፒውተር ኦፕታ በፕሪምየር ሊጉም ቅድሚያ ግምት በዚህ ዓመት የሰጠው ለአርሰናል ሲሆን በቻምፒየንስ ሊጉም ደግሞ ዋንጫውን ያነሳል ብሎ በአንደኝነት ደረጃ ላይ ሱፐር ኮምፒውተር ኦፕታ ያስቀመጠው አርሰናል ሆኗል ማለት ነው። እንግዲህ አርሰናል እነዚህ እንደዚህ ግምቶችን ያገኘው እንግዲህ አምና እንግዲህ ቻምፒየንስ ሊግ ላይ ያደረገው ጉዞ የሚታወስ ነው። በተለይ ደግሞ ሪያል ማድሪድን ያስወጣበት መንገድ እጅግ የሚደንቅ ነበር። ከሙሉ ጨዋታ ብልጫ ጋር የውድድሩ ሃያል የሆነውን ሪያል ማድሪድን ያሰናበተበት ሁኔታ እጅግ የሚደነቅ ቢሆንም፣ ሁለተኛው ጨዋታ ላይ ብዙዎች በሚስማሙበት ሁኔታ ወይንም ሪያል በፒኤጄ ነጥብ የጣለበት ወይንም በፒኤጄ ከውድድሩ የወጣበት መንገድ ብዙዎች ጣታቸውን በወቅቱ በአርቴታ ላይ ቀስሮ እንደነበር ይታወቃል። ታዲያ አርቴታ በዚህ ዓመት ብዙ ነገሮችን እንዳሻሻለን ነጥብ ያገኙበት ጨዋታዎች የሚጠቁሙ ናቸው። ሌላኛው ደግሞ በሌላ ደግሞ በሌላኛው የአውሮፓ በጀርመን በኩል በበላይነት ደግሞ ቡንደስሊጋውን እየመራ እስካሁን ድረስ ጨዋታዎችን ሳይሸነፍ ለተከታታይ ብዙ ጎሎችን እያዘነበ እያሸነፈ የሚገኘው ባየር ሙኒክ ሆኗል። የቪንሰንት ካምፓኒው ባየር ሙኒክ እንግዲህ ከምን ጊዜውም በላይ አስፈሪ ቡድን መሆኑን አሳይቷል። እንግዲህ በአጥቂ በኩል ሀሪኬን አለ። በሁለቱ ክንፎች በሁለት ግራና ቀኝ ክንፎች ላይ ደግሞ ማይክል ኦሊሴና ሊዩስ ዲያዝን የያዘ ስብስብ ነው። ይህ ስብስብ እንግዲህ ሊዩስ ዲያዝ ምን እያሳየን እንደሆነ በቦንደስ ሊጋውን በቻምፒየንስ ሊግን ባለፈው በፔዥሌ ፔዤ ላይ የነበረውን ጨዋታ እናስታውሳለን። በዛ ላይ ደግሞ አሁንም እጅግ ስል በየትኛውም አጋጣሚ ልቀጣ የሚችል አጥቂ ያላቸው ሃሪኬን ይባላል። ታዲያ እነዚህ ሁለቱ ቡድኖች እጅግ በጣም ምርጥ አቋም ላይ ያሉ ሁለት ቡድኖች የሚያደርጉት ጨዋታ ኖቬምበር 26 ሮ ሮብለት የሚደረግ ይሆናል። አይኖች ሁሉ ወደ ለንደን ኤመሪትስ ስቴዲየም ይሆናሉ ማለት ነው። እንግዲህ ይህ ጨዋታ የዋንጫውን ግምት ላይ ምንም ልዩነት የሚያመጣ ጨዋታ ባይሆንም እንግዲህ ብዙ የሚነግረን ብዙ የሚጠቁመን ነገር የሚኖረው ጨዋታ ነው የሚሆነው ማን ያሸንፋል ነው የምትሉት እንግዲህ ሚኬል አርቴታ ነው ወይስ ቪንሰንት ካምፓኒ? ሁለቱም ኮቾች ደግሞ የፔፕ ጋርዲዮላ ምሩቅ መሆናቸው የሚታወቅ ነው። ታዲያ ማን ነው ቀድሞ የበሰለው የሚለውን እንግዲህ አርቴታ ብዙ እድሎችን ተጠቅሟል። ቪንሰንት ካምፓኒ ደግሞ ሌት ነው ወደ ኮችንግ የመጣው ቢሆንም፣ ግን እጅግ የተረጋጋ ኮች መሆኑን አሁን በባየር ሙኒክ ቤት እያሳየ ይገኛል። ባየር ሙኒኮችም የአሁኑን ውጤትና ቲሙን የያዘበትን ሁኔታ አይቶ ውሉን በቅርቡ ከሁለት ሳምንታት በፊት እንዳራዘሙለት ይታወቃል። ሚካኤል አርቴታና ቪሰን ኮምፓኒ ኤሚሬትስ ላይ በቻምፒየንስ ሊግ ምሽት ማን ያሸንፋል የሚለው እጅግ አጓጊ